ዱባይ ቪዲዮ እና ፎቶስ ከሚፖስት ድረስ ጨንቆኛል። በዚህ በኩል ደግሞ ማራም ማራም ምን ነው የሚለው? በነገራችን ላይ ማርያምን አይደለም። ዱባይ ዱባይ ከመጣች እንዴ አስደበድባት አለው። ይቺ ሴት አሰዳቢ ደግሞ። ዱባይ ለፍቅር የነው የሚሆነው፣ ለሴት አሰዳቢ አይሆንም። አስገድላት አለው የሚልም አለ ማለት ነው። ምን ነው ሸዋ ኢትዮጵያ መሰላችሁ እንዴ? የአረብ ሀገር ላይ ወንድ የሆነ ጀግና። ያው አብረሀምና ሩታ ጻጌና ዳኔ ሌላም ሰው ተጨማሪ ሰዋለ። ያ ደግሞ ተጨማሪው ሰው በአይናቸው የምታዩት ያደርጋቸው። ስለዚህ ወደ ዱባይ ገብተዋል። ለማንኛውም ሂዱ ማስገደል የምችሉ ማለት ነው። እውነትም እናንተ እናንተ የሰው ነፍስ እኮ ረክሶባቸዋል። ኢትዮጵያ አይደለም እዛ ነፍስ የሰው ነፍስ የረከሰባት ኢትዮጵያ ወይም ደግሞ ሀገር አይደለም እዚ ሀገር ማለት ነው። እና ጀግና የሆነ ወንድ የሆነ ሴታ ሴት እናት የወለደችው ካለች ሄዱ እናስገድለዋት፣ አዳዳ አስደብድቧት እንዴ ጀግንነታችሁ በተግባር ማሳየት አለባችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራቸው ቻናል የቤተሰቦች የቤት እንዴት ናችሁ? ልኝ በያላችሁበት፣ ሰላም እና ጤና፣ ደስታ መኝላችኋለሁ። ላይክ፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ እናንተ ሩታ መታለች። ያው ዱባይ ገብታለች። ለማንኛውም ገብተዋል ሰሞኑ እንግዲህ ሩታና አብረሽ ገብተዋል ብዬ በተናገርኩት ቪዲዮ ብዙዎቻችሁ ቅርም ብሏችኋል። አቤት ውሸት፣ ገና ዛሬ ነው የገቡት የምትሉም ነበራችሁ ማለት ነው። በመቀጠል ደግሞ እኔ ራሱ የባሰ ከሰው ጋር ተጣላውኝ ማለት ነው። ማለቴ ለምንድን ነው እኔን እስከ ዛሬ ድረስ እውነት ሲነገረኝ አሁን ለምን ተዋሸው ለምን ውሸት ተነገረኝ? ብዬ ማለት ነው። እና ብዙ ጊዜ ታውቂያለሽ እነሱ የሆነ ነገር እናደርጋለን ብለው ወደ ኋላ ሲሉ አሁንም ውሸታቸው ነው ተብሎ ህዝቡ ዘንድ ይጠላሉ። ህዝቡን ደግሞ አይረዳም በምን ምክንያት እንደቀረው። ስለዚህ ሁሉም ወቃሽ ይሆናል። ሁሉም ተነስቶ ስለሚወቅሳቸው የደበቅ ነው። ለዛ ነው እንጂ ለሌላ ነገር አይደለም። በጣም ይቅርታ። አንቺ ራሱ አዙረሽ ማሰብ ትች ያለሽ። በራስሽ መንገድ ራሱ መደበቅ ትች ያለሽ። ሳይገቡ ገብተው ማለት መደበቅ ትች ያለሽ። ምክንያቱም አንድ ሰው የምትወዱት ከሆነ ከነ ማንነቱ መውደድ መደገፍ ስላለባቸው ማለት ነው እና ባይገቡም ራሱ ያ ያልንበት ምክንያት እነሱ ብዙ ጊዜ በብዙ ነገር እየተወቀሱ ስለነበረ አሁንም ደግሞ ውሸት ነው እነዚህ ውሸታሞች ተብለው ህዝቡን አኝኮ እንዳይተፋቸው ብለን ነው ተባልኩኝ። ማለት ነው ከዚህ በኋላ ማለት ነው አብርሽ ነሩታ የሆነ ነገር ልናደርግ ነው ወይም ደግሞ አድርገናል፣ ልናደርግ ነበረ ካሉ ከዋሹ እኔ ዋሻለሁ ምክንያቱም እደብቅላቸዋለሁ ማለት ነው። ሰምታቸዋላ ያላደረጉትን አድርገናል ይሆናል ብለው ከተናገሩ እኔም አድርገዋል ብዬ ነው የምናገረው ተግባባን አደለ አምናችሁ ተቀበሉ ማለት ነው ማለት ከባድ ነገር ከሆነ አደለም እውነቴ ነው ብላችሁ አለለም ማለት ነው እና አሁን ያው ትላንትና እንግዲህ በረራ ጀምሮ ጠዋት ደግሞ ገብተዋል ማለት ነው ለማንኛውም አሁን እኔ ፎቶና ቪዲዮ እስኪፖሰድ ድረስ እንዴት እንደጨነቀኝ እኔ ነኝ የማውቀው ማለት ነው እና አንዳንዶቹ ደግሞ ማለት ነው። ማራምን ማራምን ነው የሚለው አንድ። ሁለተኛ ደግሞ ኮሜንት ነው ወይስ ምንድን ነው? ጣፋጫዋ ከአንቺ ቤት ነው ያመጣሁት እቺ ማለት ነው እና ለጥፈሽ፣ ቪዲዮ ሰርተሽበታል ማለት ነው። ስለዚህ እንዴት አደርጋችሁ ነው ማለቴ። ማራምን ነው የሚለው አንድ፣ ማርያምን አይደል የሚለው አንድ። ሁለተኛ ደግሞ ኮሜንቱ የተጻፈው የሆነ ኮሜንት ነው ወይ ነው የእኔ ጥያቄ። አላቅም ከታች ያለው ባርግራውንዱ እንትን ኮሜንት አልመሰለኝም ነው ለዛ ነው። ይቅርታ ሶሪ እና እሩታዬ የማስገደል አቅም ያላችሁ ግቡ ወደ ዱባይ። አሁን መታለች፣ ጠዋት ገብተዋል። ስለዚህ ቪዲዮ ሳይለቁ በፊት ድርስ በሉ። የእውነቴን ነው የምላችሁ። ኢትዮጵያ እኮ ነው እዚህ አረብ ሀገር፣ ያው ኢትዮጵያ ነው። በዛ ላይ ደግሞ ጥጋባችሁ ምን አክል ቢሆን ነው ማለት? እኔ ይሄንን አክል ሰውን አስገድላለሁ፣ ሰውን አስደበድባለሁ። እኔ ይቅርታ ያደርጉልኝና ማለት ነው የሩታ ደጋፊና ያብርሽ ደጋፊ ሰውን አስገድላለሁ ብላችሁ ወይም አስደበድባለሁ ስትሉ፣ አደራ ኮሚንዳችሁም እንዳላይ ንግግራችሁም እንዳልሰማ እና ይሄንንም የፍቅር ደጋፊም እንዳልሰማ እውነቴ ነው የምላችሁ እንዴት ብላችሁ ነው ሰውን አስገድላለሁ ምን አቅም አላችሁ ልጅቷ ወልዳችሁ አሳድጋችኋታል ልጅቷ እኮ እናት አላት አባት አላት እህት አላት ወንድም አላት እና የወለደው ማነው አሳዳጊ ምን በደለች እቺ ልጅ አሁን ምን አደረገች በቃ ስትፈጠሩ አላህ ያዘዘላችሁ ባል ነው የምታገቡት ያልተፈቀደላችሁ ያልተጻፈላችሁ አታገቡ ሁሉም የራሱ ህይወት አለው አሁን እኔ ብናገር ዘቅዝቃችሁ እንደምጥ እንደምትሰድቡኝ ያውቃለሁና ሁሉም የራሱ ህይወት ነው የሚኖረው። አንድ ሁለተኛ ደግሞ ይተዋወቃሉ እነሱ። በዛ ላይ ደግሞ እርፍት በሆኑ ቀን ማለት ነው አብረሽ ፍቅር ሩታና ፎፎ ማለት ነው ምግብ አዘው ነው የሚበሉት። አመናችሁም አላመናችሁም አንድ አካባቢ ተከራይተው ነው የሚኖሩት። ታዲያ ሩታ ምን አጥፍታ ምን አደረገች? በምን ጥፋቷ ነው ትገደላት ትደበድ እሺ፣ ምን አደረገች? እንዴ በአደባባይ የሰው ባል ዘርፋ ቢሆን እሺ እንፈርድባት ነበረ እኔ ራሱ ፈርድባት ነበረ እውነቴን ነው የምላችሁ በየትኛውም ሰው ልፈርድ እችላለሁ እና እንዴት ነው ታዲያ እናንተ ይህንን አክል ለሰው ልጅ ክፋት ሞት ድብድብ እውነታችሁ ነው እኔ አሁን ባገባሁት ባል ትደበድቡኝ ያላችሁ ማለቴ የሆነ ነገር ከሌላ ሰው የስራ ቁርኝነት ወይ የሆነ ነገር ቢኖረው ባሌ ከዛ በኋላ የኔ ባል ሆኖ ትደበድቡኛላችሁ በባሌ መጣ እውነታችሁ ነው ወይ ኧረ ቡዳ በላኝ ይላል ጉራጌ የሆነ እናንተ፣ እንደዚህ እኮ ሕዝብ ዘንድ ቡዳ ታስበሉናላችሁ። እውነት ነው የምላችሁ እና ለማንኛውም ውድ ቤተሰቦቼ ልጆቻችሁ ገብተዋል። ዱባይቱም ደግሞ ዝግጅት ላይ ነው። እና ቀለበቱ መቼ ነው የሚደረገው አትሉኝም? እኔማ አልተነፈሰም። እውነቴ ነው የምላችሁ። ምክንያቱም ከትላንት ወደ ራሱ ገብተዋል ተብዬ እዚህ ጋ መጥቼ ተቀድጄ ሊበሉኝ የደረሱ ልጆች አሉ። እኛ ያልተባል ነገር አንለም። ያው ነገርኳችሁ። ምክንያቱም እኔ ማታ ማለት ነው፣ እውነት ለመናገር በጣም ተናድጄ፣ ከዚህ በፊት ያልዋሻችሁኝ አሁን ለምን አልኩኝ ማለት ነው። ከዛ ሰው እኮ ብዙ ጊዜ ውሸታም ይላቸዋል፣ ብዙ ነገር ይባላሉ። ስለዚህ አሁንም እንዳይደገም ፈልገን ነው እንጂ ለሌላ ነገር አይደለም። ዘቡሻ በጣም ይቅርታ ነው እየተባልኩ፣ እንዲያውም ስትመጪ ክስሻለሁ ተብያለሁ ማለት ነው። እኔም ደግሞ ምካሰው ዝም ብሎ በሻሂና በአንድ ቡሽ ሻሂና በአንድ ሲኒ ቡና አይደለም። እውነቴ ነው የምላችሁ በደንብ አድርገህ እንዲክሱኝ ነው የማደርጋቸው የዋሹኝን ሰዎች ማለት ነው። ነገር ግን አንድ ቦታ ደስ ብሎኛል፣ እነሱ እንዳይሰደቡ እነሱ እንዳይወቀሱ ስለሆነ ስለተባለ ማለት ነው። እና ለማንኛውም ቀለበቱ ቀን ተወስኖለታል። ባይዞ አሁን ለአሁን አይደረግላችሁም። እሺ በሱም ደግሞ ኡ በሉ አሉ ወይም ደግሞ ይኸው አያደርግላትም ቀድመሽ ቀሰጠሽ ሰርጉን እርሺ የሚል ኮሜንት ስላየሆኝ ማለት ነው። ምናልባት ይኸው አልተደረገም ዋሽቶው ነው ምናምን ልትሉ ትችላላችሁ። እሱ ይቆያል፣ የምር ይቆያል እሱ ቀኑ አልተነፍስም። ነገር ግን ትንሽ ይቆያል ማለት ነው። ዛሬ ምንድን ነው ቀኑ? እናንተ እሁድ ነው መሰለኝ፣ እሁድ ነው መሰለኝ። ትናንትና ቅዳሜ አይደለ ነበረው። አዎ ትላንትና ቅዳሜ የነበረ ዛሬ እሑድ ነው ማለት ነው። ከዛ በኋላ በዛሬው ቀን ቁጠር ቁጠር እስከ ስምንት ቀን ወይም ደግሞ ሰባት ቀን ማለት ነው፣ የዛሬ ሳምንት ማለት ነው። አላቅም በቃ አላቅም እኔ አላቅም። እና ውድ ቤተሰቦቼ እንኳን ደስ አላችሁ። ለማንቻውም ሁላችሁም ተስማምታችሁ ኑሩ፣ አትቦጫጭቁ፣ አትሰዳደቡ። በቃ ምን ልበላችሁ፣ እኔ አሁን እውነታውን ብትነገሩም ስለማይገባችሁ እኔ ከእናንተ ጋር ንግግር የለኝ፣ ከእናንተ ጋር ጭቅጭቅ የለኝ። ስለዚህ ዝም ማለት እመርጣለሁ። ስለዚህ ያው መግደል፣ ሰውን መግደል የምፈልግ ወይም ደግሞ የሰው ደም የጠማችሁ ደግሞ ሂዱ አሉ ገብተዋል ለማለት ፈልጌ ነው። እሺ ይሄ እኮ የሰው ደም የጠማው ሰው ነው ሰው እገላለሁ የሚለው፣ ሲጀመር ማለት ነው። እንኳን ሰው የሰው ልጅ ልትገሉት ይቅርና ዶሮ እራሱ እንደዚች ነካት አደርጓታላቸው። እውነቴን ነው የምላችሁ የሆነ እማይራራ እንትናላችሁ። አሁን የሰው ልጅ ብታገኙት ለመግደል ትሄዳላችሁ፣ ትገሉት አላችሁ። ፈጣሪ ያለ እኔ እኮ ቤተሰብ የሆነ በሬ ራሱ ለዓመት በዓል ምናምን እንደዚ ዶሮ ራሱ ሲታረድ ማየት አልፈልግም። ለምን እንደሆነ ታውቃለች? የሚጨክን ልብ የለኝም እና ለሰው ልጅ በስድብ አንደኛ ነኝ። በስድብ ስሰደብ መደባደብ ግን ላ ለሰው ልጅ አዝንለታለሁ። ስድብ ግን ላ ሰላም ሆኖልኝ